የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የጥላቻ ንግግሮችን በማህበራዊ ሚዲያ በመልቀቅ የሚታወቀው አቶ ትዝታው ሳሙኤል ላይ ክስ ተመሰረተ። በዛሬ ዕለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቢ ህግ ዘርፍ እንዲተላለፍ ጠይቋል። የቤተክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ፣ ለመስደብ እና የመመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከት እና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ አማራጮች እና ከአምስት ሺህ በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በውጭ ሀገር ሆኖ ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በተጨማሪም የቅድስት ቤተክርስቲያንን የመተት እና ጠንቋይ ቤት ናት በማለት ሲቀሰቅስ መቆየቱን የህግ መምሪያው አስታውቋል። በማያያዝ ግለሰቡ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያንን መነኮሳትና አገልጋዮችን ክብረ ክህነት የሚያቃልል ንግግሮችን ሲናገር እንደነበረ በክሱ ላይ አስታውሷል። በክሱ ላይ አያይዘው መምሪያው እንደገለጸው ቤተ ክርስቲያኒቱ የምትገለገልባቸውን ሃይማኖታዊ የጸሎት የታሪክ፣ የገድላት እና ድርሳናት መጻሕፍትን ድውያን መጽሐፍት ናቸው መጥፋት አለባቸው ማለቱን ገልጿል። ኦርቶዶክሳዊት ቤተ ክርስቲያን በቅድስና የምታከብራቸውን እና የምትዘክራቸውን ቅዱሳን አባቶችና እናቶች ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ ወንጀል መፈጸሙን በመሰረተው ክስ ላይ ጠቅሷል። በአጠቃ በላይ ሰባት ነጥቦችን ያካተተ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ አቤቶታ አቅርቧል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያ ነው። ለኢንቨስትመንት እንድትነሳ ተወስኖ የነበረው የወላይታ ጋንዳቦ በአታ ለማርያም ቤተክርስቲያን የ22607 ካሬ ህጋዊ ካርታ ተሰጠ። በኢንቨስትመንት ንግድ ማከናወኛ ይፈጸም ዘንድ ከስፍራው ፈርሳ ርስቷን እንድትቀማ በከፍተኛ ፍርድ ቤት ተፈርዶ በይግባኝ ክርክር ስታከናውን የነበረው የወላይታ ሶዶ ጋንዳቦ በአታ ለማርያም ቤተክርስቲያን የወላይታ ወሎ ከተማ ውስጥ የወላይታ ዞን አስተዳደር በጣምራ በሰጡት አስተዳደራዊ ውሳኔ መሰረት የቤተክርስቲያን ነባር ርስት በተከበረ መልኩ የ22670 ካሬ ሜትር ህጋዊ ይዞታ ማረጋገጫ የመሬት ይዞታ ሰነድ በዛሬ ዕለት ተሰጥቷታል። የቤተክርስቲያንን ርስት እንዳይነጠቅ ድምጽ ሆነው ዋጋ የከፈሉ ካህናት አባቶች፣ እንዲሁም ወንድም እህቶች እንኳን ደስ አላችሁ። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት ነው። መላከ ምህረት ቆሞ ሳባ ገብረ መድን ንጉሴ የአዲስ አበባ ሀገረ ስብከቱ ዋና ስራ አስኪያጅ ሆኖ ተመደቡ። ከስራ አስኪያጅ በተጨማሪ የተለያዩ የሀገረ ስብከቱ የዋና ዋና ክፍል ኃላፊዎች ተመደበዋል። በዚህ መሰረት መላከ ምህረት ቆሞ ሳባ ገብረ መድን ንጉሴ የሀገረ ስብከቱ ዋና ስራ አስኪያጅ፣ መጋቢ አይላፍ ማሙዬ ሸዋ አፈራው የሀገረ ስብከቱ ዋና ጸሐፊ፣ ሊቀሊቃውን ታባጦ መልሰን የሀገረ ስብከቱ ገዳማት ዋና ክፍል ኃላፊ፣ ሊቀህሮያን ባዩ ተዘራ የሀገረ ስብከቱ የሰው ኃይል አስተዳደር ዋና ክፍል ኃላፊ፣ ሊቀህሮያን አስናቀው ሸዋዬ የሀገረ ስብከቱ ሂሳብ እና በጀት ዋና ክፍል ኃላፊ እንደ ልቡ ድጉማ፣ የሀገር ስብከቱ የህግ አገልግሎት ዋና ክፍል ኃላፊ መላከ ፀሐይ አባ ሀይለ መለኮት፣ የሀገር ስብከቱ የሊቃውንት ጉባኤ ሰብሳቢ፣ መላከ ሰላም ጽጌ ከበረ የማህበራት ቁጥጥር ምዝገባና ክትትል ዋና ክፍል ኃላፊ፣ መጋቢ ስባት አብይ ዘለቀ የብፁዕ ሊቀ ጳጳስ ልዩ ጸሐፊ የሆነው ተመድበዋል። የአዲስ አበባ ሀገር ስብከት ሚዲያ ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ቃል የሃይማኖት ተቋማት ጉባኤ ምክክር ጉባኤ እየተካሄደ እንደሚገኝ ተገለጸ። ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ቃል ሶስተኛው የሃይማኖት ተቋማት ሀገር አቀፍ የምክክር ጉባኤ በባህር ዳር ከተማ እየተካሄደ ይገኛል። በጉባኤው ላይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት፣ የመምራ ኃላፊዎችና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። በኢትዮጵያ የሚገኙ የሃይማኖት አባቶች በየተ ተቋሞቻቸው የተጣላውን በማስታረቅ የሕዝብን እና የሀገርን አንድነት በማስጠበቅ ፍቅር እና ሰላም በማጎልበት ረገድ የበኩላቸውን አስተዋጽኦ እያበረከቱ እንደሚገኙ በጉባኤው ላይ ተገልጿል። እነዚህ በተቋም ደረጃ እየተሰሩ ያሉ ስራዎችን በማሳደግ ሰላምን በሀገር ላይ ከማረጋገጥ አንጻር አሁናዊ የኢትዮጵያን ችግሮች ለመፍታት በተቋም ደረጃ በመሰባሰብ እየመከሩ ይገኛሉ። ጉባኤው በተጠቀሱት እና በሌሎች ጉዳዮች ላይ ተወያይቶ ውሳኔዎችን ያስተላልፋል ተብሎ የሚጠበቅ ሲሆን ጉባኤው በተጠቀሱት እና በሌሎች ጉዳዮች ላይ ተወያይቶ ውሳኔዎችን ያስተላልፋል ተብሎ የሚጠበቅ ሲሆን ይህንን ጉባኤ የአማራ ክልል የሃይማኖት ተቋም ጉባኤ ከኢትዮጵያ የሃይማኖት ተቋም ጉባኤ ጋር በመሆን እንዳዘጋጁት ለማወቅ ተችሏል ተገልጸዋል። ብፁ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ለ85 አገልጋዮች ስልጣነ ክህነትን ሰጡ። ብፁ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በሀገረ ስብከቱ ከኪንዶ ዲዳይ ወረዳ ቤተ ክህነትና ከዱግና ፋንጎ ወረዳ ቤተ ክህነት ተገቢውን ትምህርት ሰምረው ለተመረጡ 78 ደቀ መዛሙርት ሲመተ ድቁና ለሰባት ዲያቆናት ደግሞ ሲመተ ቅስናን በዛሬ ዕለት ሰጥተዋል። ብፁዕነታቸው ባስተላለፉት መልእክት የተሾሙት በፈሪሃ እግዚአብሔር እንዲያገለግሉና ለተጠሩበት ዓላማ እንዲኖሩ አብያተ ክርስቲያናትን እንዳይዘጉ እንዲያደርጉ ከቤተ ክርስቲያን እንዳይርቁ ህዝበ ክርስቲያኑን በትትና እንዲያገለግሉ አባታዊ ምክር ሰጥተዋል። የበገና ደርዳሪዎች ተመረቁ። በገና ደርዳሪዎቹን ያስመረቀው የማህበረ ቅዱሳን አዲስ አበባ ማዕከል ሲሆን ተመራቂዎቹም በበጋው የትምህርት መርሃ ግብር ትምህርታቸውን ሲከታተሉ የቆዩ መሆናቸው ታውቋል። ላለፉት ሰባት ተከታታይ ወራት የበገና ድርደራ ትምህርታቸውን ሲከታተሉ የነበሩ ተመራቂዎች ቁጥራቸው ከሰማኒያ በላይ ነው ተብሏል። የአዲስ አበባ ማዕከል ኢንቨስትመንት ሀብት ልማት ትምህርትና ስልጠና ማዕከል እንዳስታወቀው ትምህርቱ ሌሎች መንፈሳዊ የትምህርት አይነቶችን አካቶ በክረምትም ይቀጥላል ተብሏል። በምረቃ መርሃ ግብሩ የ5 ኪሎ የ6 ኪሎ ግቢ ጉባኤ የበገና ሰልጣኝ ተመራቂዎች፣ ተጋባዥ እንግዶች፣ መምህራን እና የተመራቂ ቤተሰቦች ተገኝተዋል። የአዲስ አበባ ሳይንስና ቴክኖሎጂ ግቢ ጉባኤ ተማሪዎች ተመረቁ። የማህበረ ቅዱሳን አዲስ አበባ ማዕከል ግቢ ጉባኤ የተመረቁ ተማሪዎች ቁጥራቸው ከ350 በላይ ሲሆን በአቃቂ ፈንታ ደብረ ጽጌ ቅዱስ ሩፋኤል እና ቅዱስ ታርሰያ ቤተክርስቲያን ማህበረ ቅዱሳን በሚያስተምርበት በግቢ ጉባኤ ትምህርታቸውን ሲከታተሉ የቆዩ ናቸው። አቃቂ ፈንታ ደብረ ጽጌ ቅዱስ ሩፋኤል እና ቅዱስ አርሴማ ቤተክርስቲያን ከፍኖተ ጽድቅ ሰንበት ትምህርት ጋር በመተባበር ያስተማራቸው እኚሁ ተመራቂ ተማሪዎች በደብሮ አስተዳዳሪና በደብሮ ካህናት ያደራ መስቀል ተሰጥቷቸዋል። በምረቃ መርሃ ግብሩ ላይም የማህበረ ቅዱሳን መምህራን የደብሮ አስተዳዳሪ መላከ ምሕረት ቆሞስ አባ ተክለስላሴ ካህናት አባቶች የሰንበት ትምህርት ቤት አመራር አባላት እና የተመራቂ ቤተሰቦች ተገኝተዋል። ብፁህ ጠቅላይ ስራ አስኪያጅ አቡነ ሳይሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የተለያዩ ስራ ኃላፊዎችን መደቡ። ብፁህ አቡነ ሳይሮስ ሰዎች ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ እና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ሰኔ 9 ቀን 2017 ዓ ም የመምሪያ ኃላፊዎች ዝውውር እና የአዲስ አበባ ሀገረ ስብከት የስራ ኃላፊዎችን ሽመቶችን ሰጥተዋል። በዚህም መሰረት መላከ ሰላም ዳዊት ያሬድ ከጠቅላይ ቤተ ክነት ቅርስ ጥበቃ ቤተ መጽሐፍት ወመዘክር መምሪያ ወደ ጠቅላይ ቤተ ክነት ስብከተ ወንጌል እና ሐዋርያዊ ተልዕኮ መምሪያ፣ ዶክተር አካለ ወልድ ተሰማ ከጠቅላይ ቤተ ክነት አስተዳደር መምሪያ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ስርጭት ድርጅት ኢኦቲሲ ዋና ስራ አስኪያጅ፣ ሊቀ መምህራን ሀረገወይን ጫኔ ከሰበካ ጉባኤ ማደረጃ መምሪያ ወደ ጠቅላይ ቤተ ክነት አስተዳደር መምሪያ ዶክተር አባ ቃለ ጽድቅ ሙሉጌታ ከጠቅላይ ቤተ ክነት ስብከተ ወንጌል እና ሐዋርያ ተልኮ መምሪያ ወደ ጠቅላይ ቤተ ክነት የሰበካ ጉባኤ ማደራጃ መምሪያ ዶክተር አባ አካለ ጽድቅ ከጠቅላይ ቤተ ክነት ስብከተ ወንጌል እና ሐዋርያ ተልኮ መምሪያ ወደ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደረጃ መምሪያ፣ መምህር ምትኩ ከንቲባ ከጠቅላይ ቤተ ክህነት ስብከተ ወንጌል መምሪያ ተዘዋዋሪ ሰባኪነት ወደ ጠቅላይ ቤተ ክህነት የቅርሳ ቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ፣ ዶክተር መዝገቡ ካሳ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቴሌቪዥን ስርጭት ድርጅት ወደ ቅድስት ሥላሴ ዩኒቨርሲቲ ተዘዋውረው እንዲሰሩ ተመድበዋል።